በስመ አብ ወወልድ ወመንፈስ ቅዱስ አሀዱ አምላክ አሜን። ይህንን ምስል የምትመለከቱ በጠቅላላ እንኳን እግዚአብሔር ለጾሙ እኩሌታ ለዛሬ ታላቅ ቀን በቤተ ክርስቲያናችን ደብረዘይት ተብሎ ለተሰየመው የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ዳግም መምጣት በሚነገርበት በዚህ ዕለት ይህን ቃል እንድንሰማ ደግሞ ስላበቃን ስሙ የተመሰገነ ይሁንልን። ባጭሩ ደብረ ዘይት ተብሎ የሚታወቀው ይህ ዕለት ምን እንደሚታሰብበት እሱን እንድንማማር ነው። የነቢያት፣ የሐዋርያት፣ የሊቃውንትን ጉባኤ የባረከ እግዚአብሔር የምንሰማውን ቃል ይባርክልን። በቅዱሳኑ መካከል በሐዋርያቱ መካከል የነበረች መብርሃን በመካከላችን ትሁንልን። ደብረ ዘይት የጾሙ እኩሌታ ነው። የአብይ ጾም እኩሌታ ነው። በዚህ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር ዳግም ለፍርድ እንደሚመጣ የሚነገርበት ዕለት ነው። አባቶቻችን ስለ ጌታችን ኢየሱስ ክርስቶስ ዳግም ወደዚህ ምድር መምጣት ያስቀመጡት ብዙ ምስጢር አለ። በመጀመሪያ ጌታችን ሞትን ድል አድርጎ በሦስተኛው ቀን ተነስቶ ሙስና መቃብርን አጥፍቶ የአጋንንትን ኃይል ድል መጥቶ ሲኦልን መዝብሮ ገነትን ከፍቶ በአርባኛው ቀን እንዳረገ መጽሐፍ ይነግረናል። ስለ እርገቱ በተጻፈው በሐዋርያት ሥራ ምዕራፍ አንድ ቁጥር ዘጠኝ ላይ እነዛ መላእክት ለገሊላ ሰዎች ከመሰከሩት ምስክር ጌታችን የክብር ክብር ይግባውና በአርባኛው ቀን በይባቤ በመላእክት ቅዳሴ በእልልታ በመለከት ድምፅ ሲያርግ ሲወጣ እነዛ ሐዋርያት ተክዘው አዝነው ስለተለያቸው ወደ ላይ ቀና ብለው እያዩ በነበረበት ሰዓት መልአኩ የነገራቸው ምንድን ነው? እናንተ የገሊላ ሰዎች ስለምን አዝናቸዋል? ስለምን ተክዛቸዋል? ስለምን እስቆማቸዋል? ይህ ወደ ላይ ሲወጣ ያያችሁት ኢየሱስ ያረገው ኢየሱስ በርቀት ሳይሆን በርቀት ያረገው ኢየሱስ፣ ርቀትና ርቀት ይለያያሉ። ክርስቶስ ያረገው በርቀት እያዩት ነው። በተዋሃደው ስጋ ነው። ከሞት ሲነሳ ስጋውን እንደ ተዋሃደ ተነስቷል። ሲያርግ እንደዛው አድርጓል። ዳግምም ሲመጣ እንደዛው እንደሚመጣ መልአኩ ምን አለ? እናንተ ገሊላ ሰዎች፣ ይህ ወደ ላይ ሲወጣ ያያችሁት ኢየሱስ ልክ እንደዚሁ ተመልሶ ይመጣል፣ ይላቸዋል። ልክ እንደዚሁ ተመልሶ ይመጣል ሲላቸው በተዋህደው ስጋ በክበበ ትስብእት በመለከት ድምፅ እልፍ አላፋት ከሆኑት መላእክት ጋር ይመጣል። ይሄ የተነገረው እንግዲህ ዛሬ ደብረ ዘይት ብለን በምናስብበት ይልቁንም በዚሁ በደብረ ዘይት ተራራ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ የነገራቸው ትምህርት ነው። በዛም እንዳላቸው እንደገለጸላቸው፣ በተለይ ጌታችን ኢየሱስ ክርስቶስ በማቴዎስ 25 31ም እንደተጻፈው በከበበትስት ተመልሶ ወደዚህ ዓለም ይመጣል። ይሄን እንግዲህ አባቶቻችን ምን ብለዋል? ስምንተኛው ሺህ በኋላ ያለው ዘመን መቼ እንደሆነ ባይታወቅም አምላክ ለፍርድ የሚመጣባት ሰዓት አለች እችን ሰዓት ደግሞ ከአብ ከወልድ ከመንፈስ ቅዱስ በስተቀር ማንም አያውቃት። በወንጌል እንደውም ጌታ ራሱ እንደተናገረው ወልድም ቢሆን ከአብ ውጭ ከመንፈስ ቅዱስ ውጭ አያውቅም። አብም ቢሆን ከወልድና ከመንፈስ ቅዱስ ውጭ አያውቅም። መንፈስ ቅዱስም ከአብና ከወልድ ውጭ አያውቅም። እውቀት የአብ ለመንፈስ ቅዱስ በእዘዝ በአገዛዝ ይህን ዓለም ፈጥሮ በማሳለፍ አንድ ስለሆነ እግዚአብሔር ታዲያ አባቶቻችን ስለ ስምንተኛው ሺ ያስቀመጡት ምንድነው? ስምንተኛው ሺ ላይ ጌታ ይመጣል ሳይሆን ያ ዘመን ፍጹም የተበላሸ ዘመን ይሆናል። ያ ዘመን ኃጢአት የሚነክስበት ዘመን ይሆናል። ያ ዘመን ጥንት የነበረው ኃጢአት እንደገና ከፍቶ በስቶ በዚሽ ምድር ላይ እንደሚሰራ ሰባቱ አርእስተ ኃጣውእ እንደሚፈጸሙ አባቶቻችን ቀድመው ተናግረዋል። በጣም የሚገርማችሁ ኦሪት ዘፍጥረት ምዕራፍ አንድ ላይ ስለ ፍጥረት ስለ ስነ ፍጥረት ስትመለከቱ ስለ ቀን ቁጥር ስታዩ እዛ ላይ የምታዩት አለ ማታም ሆነ ጠዋትም ሆነ አንድ ቀን፣ ማታም ሆነ ጠዋትም ሆነ ሁለት ቀን እያለ ማታም ሆነ ጠዋትም ሆነ ብሎ ስድስት ቀን ይናገር። ሰባተኛውን ቀን ግን ክፍት አድርጎታል፣ አይነግርም። አባቶቻችን ያንን ምን አድርገውታል? ስምንተኛው ሺ ሰባቱ ዕለታት ፍጻሜ ስምንተኛው ሺህ ክፍት የሆነው ሲዘጋ ምጽአት ይሆናል ብለው ይህንን አስቀምጠዋል። ዳዊትም በመዝሙር ሰማንያ ዘጠኝ ላይ ስትመለከቱ የሰው ልጅ ዕድሜ ቢበዛ ሰባ ነው ቢበረታ ሰማንያ ነው፣ ከዛ በኋላ ግን ድካም ነው ይላል። ሰውና የዚችም ዓለም ነገር የተሳሰረ ነው። ይችን ዓለም እግዚአብሔር ሲፈጥራት የሰውን ልጅ ከምድር አፈር ሲያበጀው ሰውና ምድር ተመሳሳይነትና ግንኙነት አላቸው። ከምድር አፈር እስከተበጀን ድረስ አራቱ ባህርያት ከምድር እስካመጣናቸው ድረስ የሰው ልጅ ከምድር ጋር የሚገናኝበት ምድር፣ ውሃ አለ፣ እኛ ውስጥ ደም አለ። ምድር ድንጋይ አላት። ድንጋይ ለምድር አጥንቷ ነው። እኛም አጥንታለን። ምድር መሬት በአስራው የተያዘች ነች። በዛፎች ስር እኛም ውስጥ እንደዚሁ አለ። ምድር እንደዚሁ አፈሩ አለ ስጋችን አለ። ስለዚህ የዚህም ዓለም ዕድሜ ነው። ዳዊት በሚስጥር የሰው ዕድሜ ሰባ ከዛ ቢበረታ ሰማንያ ከዛ በኋላ ግን ድካም ነው እንዳለ የዝችም ዓለም ዕድሜ ሰባት ሺህ ቢበረታ 8000 ከዛ በኋላ የተባለው ግን ከ8000 በኋላ ያለው አሁን ያለንበት 7510 ነው። ከዛ በኋላ ያለው ዓለም ግን እጅግ መራራ ይሆናል ነው። ይሄንን ነው እንግዲህ እንደ ዛሬ የደብረ ዘይት ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ለደቀ መዛሙርቱ ያስተማረው ትምህርቱ ግልጽ ነው። የጠየቁትም ጥያቄ ተጽፏል። ምዕመናን ይህን ምስል የምታየው ሁሉ ይድምፅ የሚሰማችሁ ቀጥታ፣ ማቴዎስ ወንጌል ምዕራፍ 24 ላይ ሂዱ። በሌሎችም ምዕራፎች ላይ ተጠቅሷል። ምንድን ነው የሚለው? የዓለም ፍጻሜው መቼ ነው? ምልክቱ መቼ ነው? ይሄ መቼ ይሆናል? ይሄ ነበር የሐዋርያቱ ጥያቄ። ንገረን ጌታ ሆይ ይሄ መቼ ይሆናል? ምልክቱ ምንድን ነው? የዓለም መጨረሻ ምንድን ነው? ከተሰጡት ምልክቶች ውስጥ መካከል ወገኖቼ፣ አንዱ ምን ይላል? ማንም እንዳያስታችሁ ተጠንቀቁ። ትኩረት ተሰጥቶ የተሰጠው የተነገረው ክብር የክብር ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ የነገረን ያስተማረ ምንድን ነው? ብዙ ሐሰተኞች ወደዚህ ዓለም ይመጣሉ። ብዙ ክርስቶስ ነኝ የሚሉ ይመጣሉ። ብዙ ሐሰተኛ ነቢያት ይመጣሉ። ዛሬ ምድራችን የሞላው በውጭው ዓለም ብታዩ፣ በአገር ውስጥ ብታዩ፣ በየትኛውም ዓለም ላይ ብታዩ ኃጢአትና በደላቸውን እንኳን ንስሐ ሳይገቡ ራሳቸውን እንደ ነቢይ፣ ራሳቸውን እንደ ጻድቃን፣ ራሳቸውን እንደ አዋቂ፣ ራሳቸውን እንደ ጻድቅ ቆጥረው ሲጠራሩ እንኳን ቅዱሳን ተብለው ነው የሚጠራሩት። የውስጣቸውን ኃጢአት በንስሐ እንኳን ያላጠቡ ጾምና ጸሎትን የማያውቁ መነበርከክን የማያውቁ የነቢያትን ሕይወት የሐዋርያትን ሕይወት የሚያሳብሉ እንደውም በትርጓሚው ላይ ምን ይላል እኔ ክርስቶስ ነኝ እያሉ ክርስቶስን ሰው እንዳያምን አብለው እንሆ ስተው የሚያስቱ የሚያሳ እውነተኛው ክርስቶስ እንኳን እንዳይመለክ ሊያደርጉ የሚችሉ እነዚህ ይነሳሉ። አስቀድሜ ነገርኳችሁ ነበር ድልዋኒክሙ ተዘጋጅታችሁ ኑሩ። መጨረሻው ግን አይቀርም ይመጣል። ይህንን ያለው ዛሬ ዓለማችን በክፋት የተመላችበት ነው። ዛሬ ዓለማችን እጅግ ኃጢአት የነገሰባት ናት። ዛሬ ዓለማችንን እዩ ህመሙ ደዌው፣ መከራው፣ ስቃዩ፣ ፈተናው፣ ደም መፍሰሱ በተለያየ ቦታ ያለው የሰው ልጆች ልቡና ከፈርዖን ልቡና ይልቅ የደነደነበት ኃጢአት የነገሰበት የፍጻሜ ዘመን ነው። የተነገሩት ኃጢአቶች ሁሉ እየሆኑ ያሉበት ነው። ያኔ በሰባ ትካት ዘመን እንደነበረው ኖህ መርከብ ሲገባ የጠፉበት ኃጢአት ዛሬ ምድር ላይ አለ። አምስቱ አውራጃዎች ሰዶም፣ ገሞራ፣ ሱባማ፣ አዳማ፣ ሲባዮ የተቀጡበት የኃጢአት ስራ ዛሬ ምድራችን ላይ ሰፍቶ ታዩት አላችሁ። እግዚአብሔር እንደተናገረ ግን የንስሐ ሰዓት ለብዙዎ ተሰጥቷል። ዘመኑን አስበው ንስሐ ገብተው በንስሐዋ ታጥበው ክርስቶስ ጋር ቀርበው በደሙ ተቀድሰው ይቅር በለኝ የሚሉትን ሁሉ ሊቅር ሊል የታመነ ነው። ራሱ እግዚአብሔር ምንድን ያለው በነቢዩ በሕዝቅኤል ኃጢአተኛው ይሞት ዘንድ አልወድም፣ ንስሐ ገብቶ በሕይወት ይኖር ዘንድ ነው። ስለዚህ ዛሬ ደብረ ዘይትን ስናስብ የሚነገረው የጌታ አመጣጥ ነው። ይመጣል አይቀርም። በመዝሙር 49 ልበ አምላክ ዳዊት ከቁጥር አንድ ጀምሮ የተናገረው አለ አምላክ አማልክት እግዚአብሔር ነበበ ወፀዋ አለምድር ነው የሚለው የአማልክት አምላክ እግዚአብሔር ተናገር። እሱ ሲናገር ማንም አይሰማል። ሰማይ ስሚ፣ ምድር አድምጪ ይላል ነብዩ። ሰማይ ስሚ፣ በሰማይም ያሉት መላእክት ይሰማሉ። ምድርም አድምጪ፣ በምድር ያሉ የሰው ልጆች ሁሉ ይሰማሉ። የማይሰማ የለም። እርግጥ ነው፣ ግዕዙ ሰማይም ይሰማል፣ ግዕዙ ምድርም ይሰማል፣ ነፋስም ይሰማል፣ ይመልስለታል። ባህርም ትሰማለች፣ ከወሰነ አትለፊ ያላት አታልፍም። የሰው ልጅ ይህን ሊሰማ ግድ ነው። ስለዚህ ተናገረ። እግዚአብሔር ይመጣል አለ፣ በግልጽ ነው ይመጣው አለ። እግዚአብሔር ሰጋድ ይመጽ ወአምላክነ። ይህ እያረምም ዝም አይልምን ያለው ያኔ የመጣው ዝም ብሏል፣ ሲገርፉት ዝም ብሏል። ሊቁ ዮሐንስ አፈ ወርቅ ተናገረ። ምን አይነት ትዕግስት ነው አለ። ምን አይነት ትህትና ነው አለ። ቀንድ ያለው የማይዋጋ በግ፣ በሸላቾቹ ፊት ዝም የሚል አለ። አዎ ዝም አለ። ምንም አልመለሰም። በጲላጦስ ፊት ዝም አለ። በቀራኒው አደባባይ ዝም አለ። ሐሞትና ከርቤ ሲሰጡት አዎ ዝም አለ። በጥፊ ሲመቱት ማን ነው የመታ ክርስቶስ አሉት። ዝም አለ። አዎ በቀራኒው አደባባይ ላይ ዝም አለ። እጆቹን ሲቸነክሩት ዝም አለ። እግሮቹንም ሲቸነክሩት ዝም አለ። ጎኑንም ሲወጋው ዝም አለ። አምስቱ ቅንዋት እነሆ ሲቸነከር ዝም አለ። ምክንያቱም በአምስቱ አርስታ ጣዊ መጦ ኃጢአት እንድል ንመታዘን ስለ እኛ ነው። ኢሳይያስም ተናገረ በምዕራፍ 53 ላይ እኛ ግን እንደተቀሰፈ ቆጠር ነው አለ ስለ ዘመዶቹ ሲናገር ነው። ባየነው ጊዜ ደም ግባት የለውም አለ። አምላክነቱን ሰዎች አላወቁም። አዎ እርሱ ግን ስለ መተላለፋችን ቆሰለ ይላል። አሁን ግን ሲመጣ ለፍርድ ሲገለጥ ግን ዝም አይልም። መለከት ይነፋል ነው ያለው። ሶስት ጊዜ ነው መለከት የሚነፋው። ጌታ ሲመጣ ሙታን ሁሉ ይነሳሉ። አራዊት የበላው፣ ባህር የወሰደው፣ ወንዝ የወሰደው፣ እሳት ያነደደው በተለያየ አሟሟት የሞቱት ሁሉ ይነሳሉ። የመጀመሪያው መለከት ይነፋል አለ። ያዕቆብ ዘስሩግ ነው አባታችን፣ በረከቱ ይደርብንና ቅዱስ ያዕቆብ ምን ይላል? የመጀመሪያው መለከት በቅዱስ ሚካኤል በመላእክት እንሆ ሲነፋ መለከቱ ሲነገር የዛን ጊዜ በተለያየ እያማሟት ያሉት ሁሉ ይላል። አጥንት ሁሉ ይሰበሰባል። በሁለተኛው መለከት ከስጋ ጋር ይዋሃዳል። በሶስተኛው መለከት ከነፍስ ጋር ይዋሃዳል። ያኔ ይነሳል። ኃጢአተኞች በግራ ጻድቃንም በቀኝ ይቆማሉ። ይግባኝ የሌለው ፍርድ የዛን ጊዜ ይሰጣል። የዛን ጊዜ የት ነው ቦታችን? የዛን ጊዜ የት ነው የምንቆመው? ለዚህ ነው ሁልጊዜ አዎ ክርስቶስ ይመጣልና እንደ ዛሬ በደብረ ዘይት ባለቀን እንደዚሁ ደግሞ በተለያዩ ጊዜያት የጌታ መጣት ሲነገር ንበሩ ድለዋን ይክሙ ተዘጋጅታችሁ ኑሩ፣ ተዘጋጅታችሁ ተቀመጡ ስለሚል ራሳችንን አዘጋጅተን በንስሐ ሕይወት ታጥበን አዎ በቀኙ ለመቆም ነው። ብዙ ጊዜ በቤተ ክርስቲያናችን ሲነገር በበላ ነው ስጋህ፣ በጠጣ ነው ደምህ፣ በእናትህ በድንግል ማርያም አቤቱ የዛን ጊዜ በቀኝ አቁመን እንላለን። አይቀርም መምጣቱ ወገኖቼ። በነቢያት የተነገረው ትንቢት ሁሉ ተፈጽሟል። የቀረው ምጽአቱ ብቻ ነው። ይወለዳል፣ ተወልዷል። ይጠመቃል፣ ተጠምቋል። ይሰቀላል፣ ተሰቅሏል። ይነሳል፣ ተነስቷል። ያርጋል፣ አድርጓል። ይመጣል እሱ ይቀራል፣ ይሄ ሁሉ ሆኗል። ስለዚህ ይሄም የማይቀር የወንጌል እውነት የእግዚአብሔር ቃል ነውና አንዴ ቃሌ ከአፌ በጽድቅ ወታለች ያሰብኩትን ሳትፈጽም አትመለስም ብሎ በነቢዩ የተናገረ እግዚአብሔር አሁንም እኛ እንዴት መኖር እንዳለብን የሐዋርያት ሊቅ የሆነው ቅዱስ ጴጥሮስ እንደሚነግረን፣ ሰማያትና ምድር በታላቅ ትኩሳት የሚያልፉ ከሆነ እኛ እንዴት አድርገን እንኑር ይላል። በነገራችን ላይ እዚህ ላይ ልገልጽላችሁ ንፈልገው ምድር እንደምታልፍ ዓለም እንደሚያልፍ፣ በዓለማዊ ጥበብ ሳይንቲስቶች ሳይቀሩ የተለያዩ መላምት ይሰጣሉ። አንዳንዶቹ የበረዶ መቅለጥ ምድርን ሙሉ በሙሉ ሊያጥለቀልቃት ይችላል ይላሉ። ትንሽ ነች ምድር፣ እኛ ትልቅ አድርገን የምንወስዳት ምድር ትንሽ ነች። ውሃው ነው የሚበዛው። የዓለማችን ሶስት አራተኛው ክፍል ውሃ ነው የሚሆነው። ምድር ትንሽ ነች። ስለዚህ ምን ይላሉ ሳይንቲስቶቹ በመላምታቸው? አዎ የበረዶ መቅለጥ ምድርን በጠቅላላ ሊያጠፋት ይችላል። ሌላው ደግሞ በተቃራኒው የሚሰጡት ደግሞ የፀሐይ ክረትም ሊያጠፋት ይችላል ወይም አይታወቅም። የሰው ልጅ ዛሬ የተመራመርኩ ብሎ ሰብሰን ዘክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ይላል። እንስሳ ተረ ይሻላሉ እንደውም ምንድን ያለው እንስሳት እኮ በሉጋም ተመርተዋል። የሰው ልጅ ግን አልተመራም። የአይቆብ ተናግሯል አንደበቱንም አልጠበቀም። ስለዚህ ሰው ሰልጥኖ ምን ሰራ? ዛሬ ዓለምን የሚያሰጋት የአቶሚክ ቦምብ ነው። ምን ሊፈጠር እንደሚችል አናውቅም። ምን ሊሆን እንደሚችል አናውቅም። ምድራችን በውጥረት ውስጥ ያለች፣ በጭንቀት ውስጥ ናት። አሜሪካኖች አንዳንድ የሚያስቡት ሀሳብ አለ። ይሄ ነገር መሆኑ ስለማይቀር ምን ይሻልናል? ስለዚህ ጨረቃ ላይ ደረስን ብለው አስበው ነበረ። አልሆነም፣ አልተሳካም። ከዚህ በኋላ ወደ ሌላ ዓለም አራተኛዋ ፕላኔት ሬድ ፕላኔት ማርስ ላይ መሄድ የሚል እንደውም በዛ የመኖር ሐሳብን ሰዎች ያስበው፣ ለምንድን ይህን የሚያስቡት? ምክንያቱም የሚያሳዩት መላምቶች ምድር ትጠፋለች ነው። ግን ፕላኔቶችም አይቀሩም። ሰማያት ያለው ቅዱስ ጴጥሮስ ያልፋሉ፣ ምድርም የምድርም አካላት ሁሉ ያልፋሉ ይላል። ግን ይሄ ሊሆን ግድ ነውና እኔና እናንተ ግን አንድ ነገር እንወቅ። የሚያምነኝ ቃሌን የሚሰማ ለክርስቶስ የድንግል ልጅ አብ ልጅ እሱ ለዘላለም ይኖራል ይላል። ሌላው የጸጉራችሁ አንድ ዘለላ እንኳን አንድ ዘለላ እንኳን አትነካም ይላል። ያመንን ድህነት እናገኛለን። እምነት ምንድን ነው? እግዚአብሔር ማመን ማለት ክርስቶስ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ አድኖኛል፣ እርሱ አምላክ ነው፣ እርሱ ፈጣሪ ነው ብሎ ማመን የሰው ልጆችን ሁሉ የሚያድናቸው ይሄ ነው። አንድ ነገር እወቁ። የእግዚአብሔር አስፈሪነቱን ብቻ አትሳሉ፣ ምረቱን፣ ቸርነቱን፣ ይቅርታውን ሳሉ። በኃጢአት በበደል የቆሸሽን ሰዎች እኖራለን። አንድ ነገር እወቁ። ከጣታችሁ ቀለበታችሁ ወድቆ ጭቃ ቢነካው ትታችሁ ታትሄዱ፣ ጥርግ አርጋችሁ ታደርጉታላችሁ። እናንተ ለክርስቶስ ገንዘቡ ናችሁ። በኃጢአት በበደል ልንቆሽሽ እንችላለን በንስሐ ግን ስንታጠብ ገንዘቡ ነንና ወደ መንግስቱ ይከተናል። ዘጠና ዘጠኙን ነገደ መላእክትቶ አንዱን አዳም ሊፈልግ መጣ የተባለው ምሕረት ነው ይቅርታ ነው ቸርነት ነው። ዛሬም በእለተ ደብረ ዘይት የጌታና መጣጥ ስናስብ ወገኖቼ ሆይ በፍቅር ከቂም በቀል ነስተን፣ እርስ በርስ ተዋደን፣ ፍቅርን ገንዘብ አድርገን፣ እግዚአብሔርን አምነን፣ በቅዱሳን ነቢያት በመላእክት በሐዋርያት ምልጃ ተማጽነን እርሱ ኢየሱስ ለፍርድ ሲመጣ በቀኙ እንደሚያቆመን አምነን ጸንተን ልናምነው ይገባል። መዋለ ጾማችንን በሰላም አስፈጽሞ ለብርሃነ ትንሣኤው እንዲያደርሰን ቅዱስ ፍቃዱ ይሁንልን። አገራችንን በአይነ ምረት ይመልከትልን። ዋናው ጾማችን እግዚአብሔርን የምንለምነው አንዱ አገራችን እንዲያይ፣ ሁለቱ ቤተ ክርስቲያናችን እንዲያይ ነው። አገራችንን ተመልክቶ ምረቱ እንዲልክልን ሁሉን ያውቀዋል። በማደሪያዬ በጸጥታ ተቀምጬ ሁሉና ያለሁ ይላል እግዚአብሔር። ያያል ይመረምራል ልብና ኩላሊትን እሱ የምሕረት ዓይኑን ወደ ሁላችን ያድርግልን። በሆስፒታል ያሉትን የታመሙትን በቤትም ያሉትን በደዌ ዳኛ በአልጋ ቁራኛ የተያዙትን ሁሉ በቅዱስ እጁ ይፈውስልን። ከእኛ አስቀድሞ የሞቱትን ሁሉ ነፍሳቸውን ይማር። አሁንም በተለያየ መከራ፣ በተለያየ ስቃይ፣ በእስር ቤት ውስጥ የሚገኙትን ሁሉ እግዚአብሔር ነፃነትን ይስጥልን። እግዚአብሔር ሁላችን ይባርከን። ድንግል ማርያም አትለየን። የመላእክት ጥበቃም ከእኛ ይሁን። ለዛሬ ያደረሰን ለትንሣኤው ብርሃን ያድርሰን ለዓመቱም እንዲደምረን ቅዱስ ፈቃዱ ይሁንልን። አዎ ጌታ ለፍርድ ይመጣል። የሚመጣው ሊፈርድ ነው። ያማልደኛል፣ ነቢይ ነው ወይም እንዲህ ብላችሁ የምታስቡ ሰዎች ካላችሁ ቃሉን ተመልከቱ። በፍርድ ወንበር ላይ ይቀመጣል። ኢየሱስ አምላክ ነው፣ የአማልክት አምላክ ነው። አሜን። እግዚአብሔር ይባርካችሁ ፊቱንም ያብራላችሁ።